ማህፀን ውስጥ ወኝ ሳዳመጥ የነበረው ሙዚቃ ተወልጄ አድጌ ሙዚቃ ተምሬ ሳውንድ ኢንጂኒሪንግ ተምሬ ከዛ እሱን ሪኮርድ ማድረግ ማለት አላቅምን እንዴት እንደሚባል ራሱ የሚታመንም ነገርም አይመስልም። ግን ትግስትህን ከሚፈትኑት ነገሮች ወይ ተናዳጅ ነው እንዲህ ልጅ ደግሞ እንዲህ ነው እንዴ ከሚያስበሉ ነገሮች አንዱ የተወዳዳሪዎች መውደቅ ሳይሆን ተወዳዳሪዎች የሚባሉትን ነገር አለመስማት እንደሆነ ሰምቻለሁ። ይሄኛው ለእኔ በጣም ፈታኝ እንደሚሆን እምነቴ ነው።

አጨብጭቡ አፋጭቶ ተጩሆ ምናምን ነውና፣ ሁል ጊዜ ጆሪ ውስጥ አለ። ጋሻ ሰፋን ምንም ላታደረግላቸው ትችላል፣ ግን የፋና ላምሮት ዳኛው የያሬድ የሙዚቃ ትምህርት ቤቱ መምህር ብሩክ አሰፋ ሲባል በቃ ስማቸው እየተጠራ ናናናናናንተና አስቲ ቆይ ብሩክ ናና በቀደም ብሎ ነው የሚጀምር ሰላም ራሱ አይሉሽም።